ትርፍ አንጀት አንዱ የሰውነታችን አካል ነው። በትልቁ አንጀት ላይ ያለ ከፍታት ያለው ነገር ትንሽዬ ነገር ነው። እሱ የሚገኘው ሴካም የሚባለው ትልቅ አንጀት ፓርት ላይ የሚገኝ ነው። ስለዚህ ትርፋ አንጀት ያው ስም በእንግሊዝኛ አፔንዲክስ ነው የሚባለው። ከትርፋ አንጀት የሚነሳ ህመም ከሳምባ እንደሚነሳው፣ ከኩላሊት እንደሚነሳው ትርፍ አንጀት አንድ አካላችን እንደመሆኑ ከሱ ላይ የሚነሳ ህመም በእንግሊዝኛ ወይ ደግሞ በህክምና ቋንቋ አፔንዲሳይትስ ይባላል። በአማርኛ ደግሞ ከትርፍ አንጀት ላይ የሚነሳ የትርፍ አንጀት ህመም ተብሎ ይጠራል። ምልክቶቹ በጣም ብዙ ናቸው፣ ከታማሚ ታማሚ ሊለዩ ይችላሉ። ግን ከሁሉም ኮመን የሚያደርገው ደግሞ የጋራ የሚያደርገው የመጀመሪያው የሆድ ህመም ነው። የሆድ ህመም ነው። የሆድ ህመም የሚነሳው ከዚህ ከእምብርት አካባቢ ወይም ደግሞ ከእምብርት በላይ ተነስቶ በኋላ ከጊዜ በኋላ ደግሞ ወደ ታችኛው ወደ የቀኝ ሰውነታችን ክፍል ይሄዳል። ሌላኛው ደግሞ የምግብ ፍላጎት ማጣት ይኖራል። አንዳንድ ሰዎች ላይ ደግሞ ለክ መሆን ከጀመረ በኋላ ትውከት ይኖራቸዋል። ትኩሳት ይኖራቸዋል። መራመድ መቸገረ ሊኖር ይችላል። ሽንት ቶሎ ቶሎ ሊመጣ ይችላል፣ ወይ ደግሞ የማቃጠል ባህርይ ሊኖር ይችላል። እነኚህ ምልክቶች ግን ከታማሚ ከታማሚ ሊለያዩ ይችላሉ። አንዳንድ ታማሚ ሉ እነኚህ ሁሉ ምልክቶች አሉ። አንዳንዶቹ ላይ የተወሰኑት ብቻ ሊኖሩ ይችላሉ የትርፍ አንጀት ህመም የሚከሰተው እንግዲህ ይሄ ኦርጋን ወይም ደግሞ ይሄ አካላችን ቱቦ ነገር ነው። ቀዳዳ አለው በተፈጥሮ ስራ አለው። እሱ ምንድነው? ሙከስ የሚባል ንፍጥ የመሰለ ነገር ያመነጫል። ኖርማሊ፣ በተፈጥሮ ሲቀመጥ ሊንፎይድ ቲሹ ነው ያለው። እነሱ ደግሞ የሰውነታችን በሽታ የመከላከል አቅም የሚፈጥሩልን የነጭ ደም ሴሎችን ያመነጫል ተብሎ ይታመናል። ስለዚህ ብዙ ጊዜ የዚህ የቀዳዳው መዘጋት ያ የሚመነጨው ነገር ወደ ትልቁ አንጀት እንዳይል ስለሚከለክል በዚህ ምክንያት እዛ ያለ በኦብስትራክሽኑ ምክንያት ወይ ደግሞ በመዘጋቱ ምክንያት ያብጣል፣ ይቆጣል። ከዛ ባክቴሪያዎቹ በቀላሉ ይመጡና ኢንፍላሜሽን ወይ ደግሞ ኢንፌክሽን የምንለውን ነገር ያመጣሉ ማለት ነው። ስለዚህ አብዛኛው የሚመጣው በኦብስትራክሽን ምክንያት ነው፣ ያ ቱቦ በመዘጋቱ ምክንያት ነው ይሄ የሚመጣው። ስለዚህ ይህንን የሚዘጉት አንደኛው ሊንፍኖዶች ናቸው። ሊንፍኖድ የምንላቸው ጤዎች አሉ እነሱ ናቸው የሚዘጉት። ሌላው ደግሞ ፌኮሊስ ወይም ደግሞ የደረቀ ሰገራ አንዳንዴ ከትልቁ አንጀት ወደ ትርፋንጀት አይገባና ይዘጋና፣ ጠጠር የሚመስል ነገር ፈጥሮ ትርፋንጀት የሚያመነጨውን ሙኮድ ወይም ሙከስ እንዳይወጣ ይከለክላሉ። ያኔ ይሄ ትርፋንጀት የምንለውን ህመም ይጀምራቸዋል ማለት ነው። ስርጭቱ እንግዲህ በኤጅ ነው የምንከፋፍለው፣ በእድሜ ነው የምንከፋፍለው። ህፃናት ላይ አደልተ ወይ ደሞ አዋቂ ላይ የሚመጣ ያለ አንዳንድ ጊዜ አልፎ አልፎ ደግሞ እድሜያቸው የገፉ ሰዎች ላይ ወይ ደሞ ኦልድ ኤ ላይ ሊመጣ ይችላል። ኦልዴጆቹ ሌላ ክላስፊኬሽኑ አንዳንድ ጊዜ ካንሰር ከዛ የሚነሳ በትርፋንጀ ሊመጡ ይችላሉ። አብዛኛው ግን የትርፋንጀት የሚከሰተው እድሜያቸው ከ10 እና እስከ 20 እስከ ሰላሳዎቹ ድረስ ነው በብዛት የሚገኘው። ይህም ደግሞ የሆነበት ምክንያት ቅድም የተናገርኩት ምክንያቶች ይሄ ሊንፍ ኖዶች ኦብስትራክት ስለሚያደርጉ ነው። ህጻናት ላይ እሱን ኦብስትራክት የሚያደርገው አዋቂ ደግሞ የደረቀ ሰገራ ወይም ደግሞ ፌኮሊዝ የምንለው ነው የሚያመጣባቸው። ስለዚህ በእድሜ የተከፋፈለ ነው ትርፋንጀት። ወይም ደግሞ ሲምፕል አፔንዲሳይትስ ነው የምንለው ይሄ የምንድነው? እሱ ህመሙ ጀምሮት ታማሚ ወዲያው ከመጣ ኦፕሬሽን ሲንሰራ፣ ይህን የምንለው ኦፕሬሽን ሰርተን አውጥተን ካየን በኋላ ነው። ይህ ቀላል ትርፍ አንጀት ነው የምንለው። ግን ደረጃው የሚጨምረው ጊዜ በጨመረ ቁጥር ደረጃቸው የሚለያያሉ። ስለዚህ አንደኛው ቀላል ትርፍ አንጀት ነው፣ ሁለተኛው ደግሞ ጋንግሪነስ የምንለው አለ። የበስበስ ባህሪ ስለሚያመጣ ቶሎ ህክምና ካልተሰጠው ይበሰበሳል። እሱን ጋንግሪነስ እንላለን። በስበሶን በዛ አይቆምም። አንዳንድ ታማሚዎች ላይ ደግሞ ይፈነዳል፣ ወይ ደግሞ ፐርፎሬሽን ይኖራል። ስለዚህ ወደ ሁሉም የሆድ ክፍል የመሰራጨት ባህሪ ስለሚኖረው ይሄ ፐርፎሬትድ አፐንዲሳይት ስንላለን ሌላኛው ደግሞ መግል ሊፈጥር ይችላል እዛው መግል ፈጥሮ መግል ውስጡ ሊከማች ይችላል እሱ አፔንዲሻል አብሰስ እንለዋለን በአፔንዲሳት በትርፋኝ የተመመ ምክንያት መግል የፈጠረ ማለት ነው ሌላኛው ደግሞ የመጨረሻው አፔንዲሻል ማስ ነው የምንለው ተደብል ብሎ እዛው ተያይዞ አንጀቱ ጋር የሚፈጥረው የህመም አይነት ነው ማለት ነው የትርፍ አንጀት ህመም እንግዲህ ታማሚው ወይ ደግሞ ፔሸንቱ ያመጣው አይደለም። ይሄ የተከሰተው በራሱ ጊዜ የተከሰተ ነገር ስለሆነ መከላከል አይቻልም። ማድረግ የሚቻለው ልክ ህመሙ ሲጀምር ቶሎ ወደ ጤና ተቋማት ሄዶ አስፈላጊውን ሕክምና ማድረግ ነው። ወደ ምርመራው ስንመጣ እንግዲህ የሕክምና እንደ ማንኛው ህመም የመጀመሪያው ሂስትሪ ነው የምንወስደው፣ ታሪኩን ነው የምንወስደው። እንዴት ነው የሚያደርግህ ወይ እንዴት ነው የሚያደርግሽ መቼን የጀመረው፣ የቱጋን ጀመረው፣ የጀመረው ብለን ጠይቀን ቲፒካል የሱን ሂስትሪ የሚመስል ከሆነ የሚያሟላልን ከሆነ ያለ አንድ ምርመራ ይህምም የትርፍ አንጀት ምርመራ ነው ብለን አረጋግጠን ወደሚቀጥለው ህክምና መሄድ እንችላለን። ግን በሪሶርስ ሊሚቴድ አካባቢ ወይ ደግሞ ውስንነት ያለበት ቦታ ያለ አንድ ምርመራ ትርፍ አንጀት መሆኑን ማወቅ ይቻላል። በዛም ኦፕሬሽን መስራት ይቻላል። ግን ሁሉም ምርመራ ባለበት ቦታ ደግሞ የመጀመሪያው የደም ምርመራ አስፈላጊ ነው። የደም አይነቱ የኢንፌክሽን ደረጃው ምን ያህል ነው የምንለውን ነገር ሲቢሲ እንልክለታለን። ብለ ግሩፕ እንደ አረች የሚባለው ያው ለሁሉም ታማሚ የምንልከው ይኖራል። ከዛ ወጪ አልትራሳውንድ ነው። አልትራሳውንድ ያ የትርፋንጀት ሳይዙን የደባተስ ነው ወይ አይደለም የሚለውን ነገር ይለየልናል። ስለዚህ በሱ ዲያግኖዝ ማድረግ እንችላለን። ፐርፎሬትም ካረጋ ወይ ደሞ ከፈነዳም መገል አለ ፈሳሽ ነገር አለ የሚለው ነገር ይነግራል። በተለይ በተለይ ደሞ አልትራሳውንድ የሚያስፈልግ የሚያስፈልገን ሴቶች ላይ ነው። ስፔሻሊ በወሊድ እድሜ የሚገኙ ሴቶች ሌሎች ከማጸን ከኦቫሪ ጋር የሚነሱ ህመሞች ስላሉ አንዳንድ ጊዜ እንደ ዲፍረንሻል ዲያግኖሲስ ለመለየት ስንፈልግ እነኛ ምርመሮች በጣም ይጠቅማል ማለት ነው። ሌሎቹ አድቫንስ ሊሆኑ እንደ ሲቲ ስካን የሚላከሉ፣ በእኛ አገር ግን እነኛ ህመሞች ለማወቅ በጣም ቀላል ስለሆነ ሲቢሲ እና አልትራ ሳውንድ በማየት ብቻ ትርፍ አንጀቱን ዲያግኖዝ ማድረግ እንችላለን ማለት ነው። ወደ ህክምና ስንመጣ እንግዲህ የትርፍ አንጀት ህመም ሶሌ ወይም ደግሞ መሰረታዊ ህክምና የምንለው የትርፍ አንጀት ቀዶ ህክምና ነው፣ ወይም ደግሞ አፔንዲክቶሚ ነው። በሌሎች ሀገሮች በመድኃኒት የሚያክሙ አሉ፣ ግን በእኛ ሀገር እሱን አንጠቀም፣ እሱን ፕሮቶኮል አንጠቀም። ለሁሉም ሰው ትርፍ አንጀት ከሆነ ቀዶ ህክምና ነው የምንሰራው፣ ወይም ደግሞ ሰርጀሪ ነው የምንሰራው። ሰርጀሪውም አፔንዲክቶሚ ይባላል። ህክምና ይህ ነው የሚሆነው፣ ግን ያው ከዚ በፊት እንደ አስፈላጊነቱ መድኃኒት የሚወስደዋሉ ተኝቶ የተወሰነ ልክ እንደ ደረጃው ቅድ መጀመሪያ በተናገርኩ ስቴጅ ላይ የተመሰረተ ነው የሚሄደው። ቀላል ትርፍ አንጀት ከሆነ ኦፕሬሽን ሰርተን በነጋታ ወደ ቤቱ እንሸኛለን። የተለየ ኢንፌክሽን ስለማይኖረው ኤርሊ ስለመጣ። ግን እነኚህ ጋንግሪነስ ፔኒሻል፣ አብሰስ ወይም ደግሞ የፈነዳ ከሆነ ፔሪቶናይትስ ዴቨሎፕ ካደረጉ ግን ሆዳቸው በደንብ ይታጠባል። ከዛ ሰብስኬንት ላይ መድኃኒት እንዲወስዱ ይደረጋል፣ ኢንፌክሽኑ ከውስጣቸው እስኪጠፋ ድረስ ማለት ነው። የትርፍ አንጀት ህመም እንግዲህ የሆድ ህመም በጣም ብዙ ነው መነሻው። እዚህ ጋር ለመሳ ናቸው። በጣም ብዙ አሉ መነሻዎቹ። ግማሽ ትላትል መስሎት ዝም ሊል ይችላል፣ አሜባ ሊሆን ይችላል። ሌላ ምክንያት ይሰጣሉ። ግን ሆድ ህመም ከመጣ በተለይ በተለይ እዚህ ምርት አካባቢ ጀምሮ ከዛ በኋላ ቀስ ብሎ ቦታውን ቀይሮ ወደ ታችኛ የቀኝ የሆዳችን ክፍል የሚሄድ ከሆነ ይሄ ህመም ሞስት ላይክሊ የትርፍ አንጀት ህመም ሊሆን ስለሚችል ቶሎ ብለው ወደ ጤና ተቋማት ሄደው ምርመራ እንዲያደርጉ ይመከራል። ያለዛ ሁለት ከሶስት ቀን 48 ሰዓት እያለፈ ቤደ ቁጥር የአፔንዲክሱ የኢንፍላሜሽን ወይ ደግሞ የህመም ደረጃ እየጨመረ ስለሚሄድ፣ እሱ ደግሞ ወደ ኮምፕሊኬትድ አፔንዲሳይት ስለሚሄድ፣ እሱ ደግሞ ለህይወታቸውም አደጋ ስለሆነ ታማሚዎች ወይ ቤተሰቦች ልጆቻቸው ላይ የሚያውቀውን እነኝህ ምልክቶች ቶሎ ብሎ ወደ ጤና ተቋማት ሄዶ ጤና ባለሙያ አይቶ አስፈላጊውን ህክምና እንዲሰጥ እንዲመቸው፣ እንዲረዳው ታማሚ ቶሎ ብሎ ወደ ሐኪም ቤት መሄድ አለበት የሚል መልዕክት ነው ያለኝ።